አቺ በነፃነት ሳይሆን በክፉ ጊዜ ተወልደሽ፣ መንግስቱ ኃይለማርያም አሁን፣ እንዴት ነው የመንግስቱ ኃይለማርያም ኢንተርቪው የማገኘው? ልጆች ጌ የኔ ልጆች የኔ ልጆች ልጆች የሶሻል ሚዲያ ልጆች፣ አቤት አትሉም? እንደ እናንተ አቤት በሉ የሶሻል ሚዲያ ልጆች እኩቴ ምን ማለት ነው? እኔ እንጃ። ኦኮቴ በኦሮምኛ የሆነ የማይታኘክ ምናምን ምናምን ምናምን ነው እና አያት የነበረች የምትለው ወይ ጸጋዬ። አቤት በሉ የሶሻል ሚዲያ ልጆቼ፣ እናንተም ብያደለ ደሃውኛ የቀረት የሶሻል ሚዲያ ልጆቼ አቤት አትሉ። አቤት በሉ አቤት በሉ የእኔ ልጆች፣ የእኔ ጀግናዎች። መንግስትም ይፈራችሁ። መንግስት ይፈራችኋል። ሰው ይፈራችኋል። አያችሁ እድሜ ለኔ በሉ። እቺ ሶሻል ሚዲያ ላይ እኮ ወጣ ታታ ታታ ብላ ወዬ በሉ። ሲፋን ጌ ወዬ ሲፋን ወዬ በሉ። የት አባቱ እናስፈራለን። ዝም በይውላችሁ ከስረ ዝም በ አቤት በሉ። ሀንጌ ልጆች፣ የእኔ ልጆች በርቱ። የት አባቱ ከዚህ በኋላ እንዲያውም አሁን ፌክ አካውንት እናወጣለን። ምን አገባል? አሁን ፌክ አካውንት እናወጣና የወላችሁ እንዴት እንደምናደርግ ልንገራችሁ። ከዚህ በኋላ ማናችሁን በፕሮፋይላችሁ እንዳትመጡ ምክንያቱም ችግር አለ። ኦኬ ማናችሁም የምትፈልጉትን ነገር ልግ ልግ ለመናገር ፌክ አካውንት ክሬት ነው። ፎቶችሁን ታጠፋላችሁ፣ የኔ ልጆች እያስፈራሯችሁ ነው አይደለ? በዚህ በኩል ንጉሱ ሺህ ዓመት ንገሱ ትላላችሁ፣ በዛ በኩል እንዲህ ነበረ ኑሮ። አዎ ሀንዬ፣ የኔ ልጆች አላችሁ። የኔ ቀጥቀጥ ታደርጋላችሁ። ገለጋቸው ንጉሱ ትላላችሁ። እነሱ ገዛ አይደለም የሚያደርጓችሁ። ንጉሱ ሺህ ዓመት ንገሱ ጥልና እንዳይለስላሴ ጊዜ ማለት ነው። ከዛ ሀሳባችሁን፣ እድሜ ለኤአይ ድምፃችሁን ቀየር አርጋችሁ ያ ከትከት አቤት በሏ አቤት በሉ እናታችሁ ስትጠራችሁ አቤት እንዴ ማን ይታፈናል? ህግን ያሉት ህግ ህግን ያሉት ዝናብ ሊሊና አለ ሲያስጠላ ብታየ ዊ ዶንት ሲዩ ቀረ ፊታችንን አናሳየም።